በወጋ ጥባቂነቱ ተለይቶ ይታወቅ ነበር። ዓለም በዘመናዊነት ስም መልኳን እያጣች ነው፣ በዚሁ ሂደት አሜሪካም እየጠፋች ነው የሚለው ሰው ወደ ቀድሞ ነገር እንመለስ የሚል ንቅናቄውን ለማስረጽ ተርኒንግ ፖይንት ዩስኤ የተሰኘውን ግብረሰናይ ድርጅት የመሠረተው ገና በ18 ዓመቱ ነበር። ገበያው ነፃ ይሁን፣ የመንግሥት ጣልቃ ገብነት የተገደበ ይሁን፣ የቀድሞ ወግና ልማዳችን ይመለስ ከአፉ የማይጠፉ ንግግሮቹ ነበሩም። ደግሞም በትዊተርና ዩቲዩብ በሚሊዮን የሚቆጠሩ ተከታዮች አሉት። አሜሪካን ወደ ቀድሞ ሀያልነቷ እንመልሳት የሚለው አቋሙ ከፕሬዚዳንት ዶናልድ ትራምፕ ጋር ይመሳሰላል። አሜሪካዊው ቻርሊ ከርክ ከአነጋጋሪነቱና እንደ ትኩስ ድንች የሚፋጁ ጉዳዮችን በአደባባይ የመሞገት ድፍረቱ በዘለለ ድልቅቅ ብሎ የሚኖር ከበርቴም ነበር። ከአንድ ልጁና ባለቤቱ ጋር በቅንጡ ቪላዎቹ የነበረው ሕይወት የሚያስቀና ፣ ፍቅራቸውም የሞቀ ነበር። አሁን ግን ያ ሁሉ ነበር ሆኗል።